እንደምን አደራችሁ። ክቡር ሼህ ጅዋር የአማራ ክልል እስልምና ጉዳዮች ምክር ቤት ፕሬዚዳንት፣ የተከበራችሁ የከተማ አስተዳደራችን የእስልምና ምክር ቤት አመራሮች፣ የክልል አመራሮች፣ መላ ህዝበ ክርስቲያን፣ ህዝበ ሙስሊሙ ለመላው የእስልምና እምነት ተከታዮች እንኳን ለ1446ተኛው የዒድ አል አድሃ አረፋ በዓል በሰላምና በጤና አደረሳችሁ አደረሰንላለሁ። የዒድ አል አድሃ በዓል በእስልምና እምነት አስተምሮት በሙስሊሞች ነብዩ አላህ ኢብራሂም ልጃቸውን ነብዩ አላህ እስማኤልን በአረፋት ተራራ ላይ በአላህ ትዕዛዝ ሊሰዋ የነበረበትና በሚወዱት ልጃቸው ምትክ የመስዋዕት በግ አላህ የቀረበበትን በአላህ የመታመን በፈተና መጽ ጽናትንና ታዛዥነት የተገለጠበት ቀን በማሰብ የሚከበር የከበረ በዓል ነው። የዒድ አል አድሃ አረፋ በዓል በህዝብ ሙስሊሙ ዘንድ ከፍተኛ ልባዊ ግምት የተሰቶት የሚከበርና በበዓል አክብሮነት መልካምነትና መተጋገዝ ጎልተው የሚታዩበት ነው። በእስልምና እምነት የአረፋ በዓል ልዩ ትርጉም ያለው ታላቅ በዓል እንደመሆኑ መጠን ከመብል ባሻገር ሌሎች በርካታ ቤተሰባዊና ማኅበራዊ ፋይዳዎች ጭምር ያሉት በመሆኑ ሁላችንም በመልካም እሳቤ ልናስበው ይገባል። ባረፋ ሙስሊሙ ማኅበረሰብ መተሳሰብን፣ ፍቅርን፣ አብሮነትና እኩልነትን፣ ታጋሽነትን፣ ለዓላማ ተገዥ መሆን፣ መሥዋዕትነትን መስዋዕትነትን፣ እውነተኛ እምነት የሚወራረስበት ልዩ የበዓል ስነ ስርዓት ይገለጡበታል። አረፋ የመታዘዝ የላቀ ዋጋ የሚያመለክት በዓል በመሆኑ የመረዳዳት እሴቶችን በማጎላትና የተቸገሩ ወገኖቻችንን ማዕድ በማጋራት ልናከብረው ይገባል። የአረፋ በዓል አስተምሮ የሰላም የፍቅር የመተሳሰብና የአብሮነት መልካም እሴቶች ጋር የሚመሳሰል በመሆኑ በበዓሉ ድጋፍ የሚሹ ወገኖችን በመርዳትና ሃይማኖታዊ ስርዓቱን በተከተለና በሚያዘው መልኩ እንዲሆን ጥሬን አስተላልፋለሁ። አንድነታችንን ይበልጥ በማጠናከር ሰላማችንን በማጽናት በከተማችን እየታየ ያለው የልማት የመልካም አስተዳደር እንዲሁም ታላላቅ የፕሮጀክት ስራዎቻችን ኮሊደር ልማታችንን ጨምሮ ድጋፍ በማድረግና ስራዎችን ለማጠናቀቅ ሕዝበ ሙስሊሙ ከጎናችን እንዲቆምና ከዚህ በፊት የሚያደርገውን ያላሳለሰ ጥረት በማድረግ የከተማ አስተዳደራችን ልማት ከተማችን የተዋበች ከተማችን የደመቀች ለነዋሪዎቿ ምቹ ለእንግዶቿ የምትስማማ ከተማ ለማድረግ በምናደርገው ጥረት ሕዝበ ሙስሊሙ ከጎናችን እንዲቆም ጥሬን አስተላልፋለሁ። ሕዝበ ሙስሊሙ በተደጋጋሚ የሚያነሳቸው የመስገጃ ቦታ ጥያቄ ከሦስተኛ ወገን ይጽዳልን በተደጋጋሚ ስራዎችን ለመስራት ጥረት ተደርጓል። በቅርብም ከዚህ አካባቢ ትክ ቦታ የሚያስፈልጋቸው የህብረተሰብ ክፍሎችን የትክ ቦታ ስርዓት መሰረት በማድረግ ስራውን እያጠናቀቅን የምንገኝ መሆኑን እያበሰርኩ ወደፊትም ሌሎች የማስፋፊያ ጥያቄዎች እንዳሏችሁ በከተማ ምክር ቤት፣ እስልምና ምክር ቤት የሚቀርቡ ጥያቄዎችን ተባብረን ተጋግዘን ይሄንን የመስገጃ ቦታ ስታንዳርዱን የጠበቀ ለወደፊት ለትውልድ የሚተላለፍ ህዝበ ሙስሊሙ ሳይቸገር ስግደት የሚያከናውንበትን ማንኛውንም ስራዎችና ችግሮች ቋጠሮችን እየፈታን ይሄንን ቦታ ስታንዳርዱን የጠበቀ የምናደርግ መሆኑን እያበሰርኩኝ በድጋሜ እንኳን ለዒድ አል አድሃ አረፋ በዓል በሰላም አደረሳችሁ። ኢድ ሙባረክ። አመሰግናለሁ።